አዲስ አበባ ለነዋሪዎቿና እንግዶቿ በገነባችሁ ፍጹም ዘመናዊና ማራኪ ብስክሌት መሰረተ ልማቶች ላይ ብስክሌት በአዲስ በሚል መሪ ቃል የአዲስ አበባ ትራንስፖርት ቢሮ ከነፍ ኮሚኒኬሽንና ኤቨንት ጋር በመተባበር የሚያዘጋጁት ወራዊ የብስክሌት ፌስቲቫል እነሆ ለሶስተኛ ጊዜ የፊታችን መጋቢት ሰባት ዕለት ሰንበት ከጠዋቱ 1 ሰዓት ከ30 ጀምሮ መነሻና መዳረሻውን ከ4 ኪሎ ፕላዛ እስከ ቀበና በማድረግ በአዝናኝ ትዕይንቶች ታጅቦ በታላቅ ድምቀት ይከናወናል። ጤናውን ጠብቀው ከባቢን ከብክለት በሚታደጉበት ሦስተኛው ዙር ወራዊ ብስክሌት ፌስቲቫል ላይ ከፍተኛ የመንግሥት አመራሮችን ጨምሮ ጥሪ የተደረገላቸው እንግዶችና የብስክሌት ጋላቢዎች ይሳተፉበታል። እርሶም ከወዳጅ ቤተሰቦ ጋር መጋቢት ሰባት ከጠዋቱ አንድ ሰዓት ከሰላሳ ጀምሮ ብስክሌቱን ይዘው ይምጡና በዕለቱ ከአራት ኪሎ እስከ ቀበና ሽር በጎዳናው እፍን በለብ አስፋልቱ በማለት የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮና ነፍ ኮሚኒኬሽንና ኤቨንት ለመላ የመዲናችን ነዋሪዎች የከበረ ጥሪያቸውን አስተላልፈዋል። መጋቢት ሰባት በዕለቱና ሰዓቱ አራት ኪሎ ፕላዛ እዛው እንገናኛለን።